ለክርስቲያን ጽዮናውያን የኢየሩሳሌም ዋና ከተማነት የካርታ ወይም የፖለቲካ ጉዳይ ብቻ ሳይሆን የትንቢቱ ፍጻሜ አንዱ አካል አድርገው ነው የሚያዩት። የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች ይላል ክርስቲያን ጽዮናውያን። ፈረንጆቹ ባይ ሁክ ኦር ክሩክ እንዲሉ የትንቢቱ ፍጻሜ ይሁን እንጂ የሰብአዊ መብት ጥሰት በፓለስቲናውያኑ ሆነ በአረቦች ላይ መድረሱን ከቁብ ያስገባ አይደለም የሚል ሲሆን የአሜሪካ የውጭ ፖሊሲ በተለይ እስራኤልን በተመለከተ ሙሉን በሚያስብል ደረጃ በክርስቲያን ጽዮናውያን ፖለቲከኞችና ሎቢስቶች ስር የሚዘወር ነው ብለው የሚያምኑ የፖለቲካና የማህበራዊ ጉዳይ ታዛቢዎች በርካታ ናቸው። የክርስቲያንስ ዩናይትድ ፎር እስራኤል መስራችና ባለራይ ፓስተር ጆ ሄግ ዶናልድ ትራምፕ ለወሰደው ለዚህ እርምጃ ምስጋናን ሲገልጽ ሮናልድ በሰማይ ታላቅ አንጸባራቂ ዘውድ ተዘጋጅቶለታል ነበር ያለው። ሰላም ወዳጆች፣ ዮናስ ጎርፌ ነኝ። ይህ አመክንዮ የሆነው ከአንድ ጥግ እስከ ሌላው ጥግ የተራራቀ ወይም ማዕከላዊ ሐሳብና አመለካከት ያለው ጉዳይ ሁሉ ያለ ገደብ የሚንሸራሸርበት ፕሮግራም ነው። አመክንዮ የሆነ ሁሉ በምክንያት ሆነ። ክርስቲያን ጽዮናዊነት ዛሬ የወቅቱን የእስራኤልና የኢራንን ግጭት አስታክኬ ስለ ክርስቲያን ጽዮናዊነት ወይም ክርስቲያን ዛይኒዝም እንድናወጋ አሰብኩ። ክርስቲያን ጽዮናዊነት እስራኤልን በተመለከተ የአሜሪካንን ፖለቲካ በሃይማኖት መነጽር እንዲታይ ቅርጽ ያስያዘ ጠንካራ እንቅስቃሴ ነው፣ በተለይ በወንጌላውያን በካሪዝማውያንና በጴንጤቆስጤያውያን ክርስቲያኖች አካባቢ። በሜይንላይን ፕሮቴስታንት ወይም በነባር ቤተ እምነት አካባቢ ግን ይህ እንቅስቃሴ በብርቱ እየተነቀፈና ፖለቲካን ከእምነት ጋር ያለ አግባብ ያጋባ ሆኖ ይጠለጠላል። ክርስቲያን ጽዮናዊነት ስነ መለኮት እሳቤ የሚያጠነጥነው የእስራኤል መንግስት በ1948 መልሶ መቋቋም የመጽሐፍ ቅዱስ ትንቢት መሟላት፣ የዓለም ፍጻሜና የክርስቶስ ዳግም ምጽአት በደጅ ነው ብሎ በግንባር ቀደምትነት የሚያስተምር ነው። ስለሆነም የእስራኤልን መንግስት በፖለቲካው ሆነ በኢኮኖሚ ወይም በወታደራዊ መስክ የማይዋላዳ ድጋፍ መስጠት መጽሐፍ ቅዱሳዊና የአንድ ክርስቲያን በተለይ ደግሞ ዳግም የተወለደ ክርስቲያን በጽናት ሊያደርገው የሚገባ ነው ብሎ በአጽንኦት ያስተምራል። ይህን አለማድረግ ከአምላክ በረከት መጉደል ብቻ ሳይሆን በፍርድ ቀንም በቀጥታ የሚያስጠይቅና ለዘአለም የሲኦል ቅጣት ራስን ማዘጋጀት ነው ብሎም ያስተምራል። ይህ ክርስቲያን ጽዮናዊነት ክርስቲያን ዛይኒዝም የቅርብ ጊዜ የስነመለኮት አስተምህሮት ቢሆንም ክርስትናና አይሁድነት ግን ወደ ሁለት ሺህ ዓመት የሚያስቆጥር ግንኙነት አላቸው። አይሁዶቹ ክርስትናን ያለኛ የመጽሐፉ ባለቤቶች ፈቃድ መጽሐፋችንን ትናክን ብሉይ ኪዳን ማለት ነው በመውሰድና ለራሳቸው እንደሚመቻቸው አድርገው በመጽሐፋችን ውስጥ ያሉትን ትንቢቶች በመተርጎም አዲስ ሃይማኖት ፈጥረውበታል። እኛንም በዓለም ላይ የመሲሁ ገዳዮች የሚል ታፔላ ተለጥፎብን ለዘመናት እንድንገላታ አድርገውናል ብለው ይወቅሳሉ ክርስቲያኖችን። ክርስቲያኖች ደግሞ በበኩላቸው አይሁዳውያንን የያዙት መጽሐፍ በግልጽ ስለ መሲሁ የነገራቸውና እያስተማራቸው በእንቢተኝነት ያፈነገጡና በዚህም እግዚአብሔር ለእኛ ጠፍተን ለነበርን ፍጥረቶች በመሲሁ በክርስቶስ በኩል በሩን ከፍቶ የተቀበለንና በአዲሱ የእግዚአብሔር ቃል ኪዳን ኮቨነንት በኩል ልጁ አደረገን። ከዚህ በኋላ የአዲስ ኪዳን አይሁዶች እኛ ክርስቲያኖች፣ ኢየሩሳሌም ደግሞ ቤተ ክርስቲያን ናት ብለው ያምናሉ። ይህ አመለካከት በቤተ ክርስቲያን አባቶች ዘንድ ከፍተኛ ተቀባይነት የነበረውና የኖረ የቤተ ክርስቲያን አስተምህሮትም ነበር። ይህ አስተምህሮት አንዳንዴ በጣም ተለጥጦ አይሁዳውያንን ለከፍተኛ እንግልትና ጸረ ጽዮናዊነትን ያዳበረ አመለካከትም አዋልዷል። ቤተ ክርስቲያን እስከ ንጉሥ ቁስጥንጥኖስ ድረስ በስደት ላይ የነበረች ስትሆን፣ ይሁድነት ወይም ጁዳይዝም ግን በሮማ ግዛት ውስጥ እንደ ማንኛውም እምነት ያውሄንና ያውሄን ብቻ የማምለክ መብቱ የተጠበቀለት እንዲሁም የሮማውያንን አማልክት ያለማምለክ እና ሰንበትን የማክበር መብቱ የተጠበቀለት ማህበረሰብ ነበር። ነገር ግን በተለያየ ጊዜ አይሁዳውያኑ በሮም መንግስት ላይ ከፍተኛ አመፅ አስነስተው በመዋጋታቸው የተነሳ የፖለቲካና የኢኮኖሚ መብታቸውን ከመገፈፍ ውጭ በእምነታቸው በኩል እንደ ክርስትና ስደት አልነበረባቸውም። ንጉስ ቁስጥንጢኒዎስ በ313 ኤዲክት ኦፍ ሚላን፣ የሚላን አዋጅ ተብሎ ክርስትና በመንግስት እውቅና ያለውና ድጋፍ የሚደረግለት ቆየትም ብሎ የመንግስት ሃይማኖት ወደ መሆን ሲሸጋገር ተሳዳጅ የነበረው ሃይማኖት ይሁድንና ሌሎችን ሃይማኖቶች አሳዳጅ ሆነ። በተለይ ከክርስቲያን ነገስታትና ጳጳሳት በኩል በይሁድነት ላይ የነበረው ጠንከር ያለው ስደት እንደ ቀድሞ የሮማውያኑ አገዛዝ ጊዜ የፖለቲካና የኢኮኖሚ ነፃነታቸውን የገፈፈ ብቻ ሳይሆን የእምነት ነፃነታቸውንም ያሳጣቸው ነበር። ይህ ከቁስጥንጢኖስ የነፃነት ዘመን በኋላ የመጣው ክርስትና ነው እንዲህ ያደረገው። አይሁዳውያኑ የቤተ ክርስቲያንን ጫና ተቋቁመው በእምነታቸው የጸኑ ቢሆንም ቤተ ክርስቲያን ግን ሪፕሌስመንት ቴዎሎጂ ወይንም ሱፐርሴሽኒዝም የሚባል የሥነ መለኮት አስተምሮት አዳብራ ክርስትና ይሁድነትን፣ ቤተ ክርስቲያን ደግሞ እስራኤልን ተክታለች ብላ በማስተማር አይሁዳዊነት ሆነ እስራኤል በእግዚአብሔር መንግሥት ውስጥ የተለየ ቦታ የለው፣ የሚል አዲስ ኪዳናዊ ኒው ኮቨነንት ወንጌል በስፋት የተስፋፋበት ጊዜ ነበር። ለምሳሌ ያህል አውግስጢኖስ በብሉይ ጊዜ የእስራኤል አምላክ የሚለው አባባል በአዲስ ኪዳን ጊዜ የሚተካው ቤተ ክርስቲያንን ነው የሚል አመለካከት ነበረው። ይህ ሪፕሌስመንት ቴዎሎጂ የሚባለው የሥነ መልኮት የቤተ ክርስቲያን አባቶች አስተምህሮት እስከ 16ኛው ክፍለ ዘመን ድረስ ያለ ተቃውሞ የዘለቀ አመለካከት ነበር። ነገር ግን በእንግሊዝ ሀገር የተነሱት ፕሮቴስታንታውያን የፒሪተን እንቅስቃሴ አመለካከት ያላቸው እንደ ቶማስ ብራይትማን ከ1562 1607 የኖረ እውቅ የሥነ መልኮ ሰው እና ታዋቂ ሰባኪ ሪፕሌስመንት ቴዎሎጂን በመቃወም የእግዚአብሔር ቃል ኪዳን በዘመናት መካከል የማይለወጥና የማይሻር ስለሆነ ቤተ ክርስቲያን እስራኤልን ትተካለች የሚለው አስተምህሮት መጽሐፍ ቅዱሳዊ አይደለም፣ አይሁዳውያንም አንድ ቀን ተሰባስበው እስራኤልን እንደገና ይገነባሉ፣ የክርስቶስ ዳግም ምጽአትን ምልክቱ ይህ ነው የሚል አስተምህሮት ነበረው። እንዲሁም በአሁኑ ጊዜ ያሉ ክርስቲያን ጽዮናውያን የዚህ አመለካከት አባት ወይም ፈርቀዳጅ ወይም የእስራኤል እንደገና መመስረት ትንቢት ተናጋሪ የሚል የከበረ አመለካከት ለቶማስ ብራይትመን አላቸው። ምክንያቱም ቶማስ ይህን ካስተማሪ ከ350 ዓመት በኋላ ነው እስራኤል ሀገር ሆና የተመሰረተችው። በኋላ ላይ ይህ አስተምህሮት እያደገ መጥቶ በ19ኛው ክፍለ ዘመን የዲስፔንሴሽናሊዝም አስተምህሮት የበለጠ የሥነ መለኮት ቅርጽ አስያዘው፣ ሌሎች የሥነ መለኮት ጉዳዮችንም ጨማምሮ ማለት ነው። ዲስፔንሴሽናሊስቶች እስራኤልን በተመለከት ያላቸው የሥነ መለኮት ትርጓሜ፣ እግዚአብሔር ለእስራኤል የገባው ቃል ዘላለማዊ ነው። ቤተ ክርስቲያን እስራኤልን አትተካም። የእስራኤላውያን የሆነ መሬትና ሀገር አለ። እስራኤል ገና እንደገና አልተመሰረተችም። ይህ ትምህርት እያቆጠቆጠ ሲመጣ ቤተ ክርስቲያን ሰማያዊ እንጂ ምድራዊ ስላልሆነች ሁለቱ ሊተካኩ አይችሉም። በብሉያት ሆነ በሐዲሳት መጻሕፍት የተጻፉት ትንቢቶች ቃል በቃል እንደተጻፉ ይፈጸማሉ እንጂ በምሳሌነት የሚተረጎሙ አይደሉም። የዓለም ፍጻሜ አስተምሮት ኤስክቶሎጂ፣ ማለትም መነጠቅ ራፕቸር፣ የሰባቱ ዓመት የመከራ ዘመን ትሪቡሌሽን እና የክርስቶስ ዳግም ምጻት ሰከንድ ካሚንግ ኦፍ ክራይስት ቃል በቃል እንደተጻፈ ስለሚፈጸምና እስራኤል ደግሞ የዚህ ታሪክ ጀማሪ ማዕከልና ፍጻሜ ስለሆነች እኛ ክርስቲያኖች ለእስራኤልና አሁንም ምርጦቹ ለሆኑት እስራኤላውያን እግዚአብሔር ኪዳኑን አይለውጥምና ልዩ ኃላፊነት አለብን የሚል ጠንካራ አመለካከት ያዳበረ ስነ መለኮታዊ አስተምሮት ይዞ መጣ። ስለሆነም ብዙዎቹ ዲስፔንሴሽናሊስቶች ክርስቲያን ጽዮናዊስት ናቸው። ይህ አስተሳሰብ በእንግሊዝ ቤተ ክርስቲያን ውስጥ ስር እየሰደደ መጥቶ በ1917 ባልፎር ዲክሌሬሽን የሚባል ሀሳብ በክርስቲያን ጽዮናውያን ገፋፊነት በእንግሊዝ ፓርላማ ላይ እንዲቀርብ ሆነ። በጊዜው የእንግሊዝ ቅኝ ግዛት ስር በነበረ የፓለስቲናውያን መሬት ላይ እስራኤላውያን የራሳቸውን ሀገር ሊመሰርቱ እንደሚገባ የሚደግፍ የውሳኔ ሀሳብም አሳለፈ። ይህ ውሳኔ በእንግሊዝ ሀገር ለሚኖሩ ኤቫንጀሊካልና ካሪስማቲክ ክርስቲያኖች ኤንድ ኦፍ ታይም መሆን ወይም የዓለም ፍጻሜ መዳረሱን የሚያሳይ ምልክት አድርገው ወስደውት ነበር። ከዚህ በኋላ የእንግሊዝ መንግስት ቀጥተኛ ተሳትፎ ባደረገበት የፖለቲካ ውሳኔ እና የሎጂስቲክ ድጋፍ እስራኤላውያንን ከመላው ዓለም እንደገና በማሰባሰብ ወይም ይህን ተግባር ለሚያሳልጡ ጽዮናውያን አይሁዳውያን ማንኛውንም ድጋፍ ማድረግ፣ በ1948 እስራኤል ተመሰረተች። በዚህ የታሪክ ሂደት ውስጥ አውሮፓም ሆነ የአሜሪካ ኤቫንጀሊካል ካሪዝማውያንና እና ጴንጠቆስጣውያን ክርስቲያን ጽዮናውያን በቀጥታም ሆነ በተዘዋዋሪ በግንባር ቀደምትነት ተሳትፈዋል። ለእነሱ ከፖለቲካው የበለጠ የመጽሐፍ ቅዱስ ትንቢት መፈጸሙና እነሱም የዚህ ትንቢት መፈጸም አካል መሆናቸውን እንደ አንድ ታላቅ እድልና ድል ነበር ያዩት። ይህ የእስራኤል በ1948 መመስረት የተሟላ ድል አልነበረም፣ ለክርስቲያን ጽዮናዊስቶቹ ምክንያቱም ኢየሩሳሌም ገና ሙሉ በሙሉ በእስራኤል ቁጥጥር ስር ስላልነበረች። በስድስቱ ቀን ጦርነት በ1967 ኢየሩሳሌም ሙሉ በሙሉ በእስራኤል ቁጥጥር ስር ስትሆን ክርስቲያን ጽዮናውያን የሉቃስ ወንጌል ምዕራፍ 21 ቁጥር 24 ፍጻሜ እንዳገኝና ትንቢቱ እንደተፈጸመ አመኑ። ቃሉ በከፊል የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች ይላል። ስለዚህ ክርስቲያን ጽዮናዊስቶቹ ወደ ዘመን ፍጻሜ እየደረስ ነው የሚለው የትንቢት ነጠብጣብ እየተገጣጠመ ነው የሚል ጠንካራ እምነት አዳበሩ። በአሁኑ ጊዜ ክርስቲያን ጽዮናዊነት የዳበርና ጠንካራ ስለመለኮት ያለው አስተምሮት ብቻ ሳይሆን የአሜሪካንንም የውጭ ፖሊሲ ዘዋሪም ነው እስራኤልን በተመለከተ። እነዚህ ክርስቲያን ጽዮናዊስቶች በተደራጀ መልኩ የአሜሪካንን የውጭ ፖሊሲ እስራኤልን በተመለከተ ፖለቲካው ላይ ተጽዕኖ የሚያደርጉ ተቋማትን አቋቁመው በሎቢስቶቹ በኩል በግልጽም በስውርም ተጽዕኖ ፈጣሪዎች ሆነዋል። በታዋቂው ካሪዝማቲክ ፓስተር ፓስተር ጆ ሄግ የሚመራው ክርስቲያንስ ዩናይትድ ፎር ኢዝራኤል እና በጴንጤቆስጣውያኑና በካሪዝማውያኑ ጥምረት የተቋቋመው ኢንተርናሽናል ክርስቲያን ኤምባሲ ጀሩዛሌም የሚባሉት ድርጅቶች ባላቸው ትላልቅ የክርስቲያን ሚዲያ ላይ እስራኤልን ማንም ክርስቲያን በተለይ ደግሞ ዳግም ተወለድኩ የሚል አማኝ በምንም አይነት ሁኔታ ውስጥ እስራኤልን ሊደግፍ እንደሚገባ በአጽንኦት ይሰብካሉ። ይህን አለማድረግ በግለሰብም ይሁን በቤተሰብ እንዲሁም በሀገር ደረጃ መርገምን መጥራት ሲሆን ለዚህ ትምህርት መታዘዝና እስራኤልን መደገፍ ግን በዘፍጥረት ምዕራፍ 12 ቁጥር 3 ላይ ለአብርሃም የተሰጠው የተስፋ ቃል መቀበል ነው የሚያከብርሁን አከብራለሁ፣ የሚረግምሁንም እረግማለሁ የሚለውን። እነዚህ ድርጅቶችና ሌሎችን በርካታ ይህን አስተምህሮች የተቀበሉ ክርስቲያን ጽዮናውያን ይህንን ዓላማ የሚደግፉ ፖለቲከኞች በየጊዜው እየተመረጡ ወደ ኮንግረስ እንዲጨመሩ በተለያዩ የአሜሪካ ግዛቶችም ወሳኝ የፖለቲካ ቦታዎችን እንዲይዙ በፋይናንስ በማንገዝ ይሁን በየምስባካቸው ላይ ሰፊ ቦታን በመስጠት ያስተምራሉ። ቀላል የማይባል ተጽዕኖም አላቸው። ይህ አስተምሮት ግን ያለ ነቃፊዎችና ተቾችም አይደለም። ካቶሊካውያኑ፣ ኦርቶዶክሳውያኑ፣ ፕሮቴስታንታውያኑ ሜንላይን ቸርችስ ማለት ነው፣ እንዲሁም አንዳንድ ወንጌላውያን ወይም ኤቫንጀሊካልስ ጨምሮ የክርስቲያን ጽዮናውያን ስነ መለኮት መጽሐፍ ቅዱሳዊ አተረጓጎም አዲስ ኪዳናዊ ያልሆነና ጳውሎስ ከእንግዲህ ወዲያ አይሁዳዊ የለም፣ ግሪካዊ የለም፣ ሁሉም በክርስቶስ አንድ ነው የሚለውን በጣም መሰረታዊ የሆነውን አስተምሮት ለፖለቲካ ሲል ወደ ጎን የገፋ ሲሆን ከቤተ ክርስቲያን አባቶች አስተምሮት ጋር የሚጣረስ ነው የሚል መከራከሪያ ያቀርባሉ። በተለይህ ለካቶሊካውያንና ለኦርቶዶክሳውያኑ ከፍተኛ ዋጋ ያለው የሙግት መስመር ነው የዚህ የአባቶች ጉዳይ። እነዚህ ወገኖች ሌላ መከራከሪያ ያቀርባሉ፣ በክርስቲያን ጽዮናውያኑ ስነመለኮት አስተምሮት ላይ የዚህ ቡድን የኤክስቶሎጂ ማለትም የመጨረሻው ዘመን የስነመለኮት አስተምሮት ፋላሲ የሞላበት ከመሆኑም በላይ ለአይሁዳውያን የሚያደርጉት የማያወላውል ድጋፍ ለአይሁዳውያኑ አዝነው ሳይሆን የእስራኤል እንደገና መመስረትና ጸንቶ መቆም የክርስቶስን ዳግም የመመለስ ትንቢት ያፋጥነዋል የሚል ስልታዊ ስነመለኮታዊ አካሄድ ያለው ስለሆነም ጭምር ነው ብለው ይሞግታሉ። በዚህ ላይ ክርስቲያን ጽዮናውያን በፊልስጤማውያን ላይ በእስራኤል መንግስት በኩል የሚደረገውን ኢሰብአዊ ግፍ አይተው እንዳላዩ የማለፋቸው ጉዳይ በጌታ አንድ የሆኑትን ክርስቲያን ፓለስቲናውያንንም ጭምር ልብ የሚሰብርና ለወንጌሉ እንቅፋት ነው የሚል ሌላ መከራከሪያ ይቀርብባቸዋል። ክርስቲያን ጽዮናውያን ፈረንጆቹ ባይ ሁክ ኦር ክሩክ እንዲሉ የትንቢቱ ፍጻሜ ይሁን እንጂ የሰብአዊ መብት ጥሰት በፓለስቲናውያኑ ሆነ በአረቦች ላይ መድረሱን ከቁብ ያስገባ አይደለም የሚል ሲሆን፣ ክርስቲያን ጽዮናውያን ነገር ሁሉ የሚያዩት እንደ አንድ ጎበዝ ቼዝ ተጫዋች ነገሮችን እያመቻቹ ተቃራኒ ተጫዋችን ኮርነር አስገብቶ ነጥብ በማስቆጠር ቼክ ሜትስ በማለት ማሸነፍ እንጂ በዚህ ጨዋታ ውስጥ እየተፈጠረ ያለውን እውነተኛ የሰውን ልጆች ሰቆቃ ሪል ሂዩማን ትራጀዲ ከቁም ነገር ያሉት አይመስልም የሚል የሰላ ሂስ ይቀርብባቸዋል። እስቲ አሁን ደግሞ የክርስቲያን ጽዮናውያንና የአሜሪካንን የፖለቲካ ቁርኝት እንመልከት። ክርስቲያን ጽዮናዊነት በጣም የጠለቀ ሃይማኖታዊ ግፊ ስላለው ፖለቲካ ሁሉ የሚቃኘው በዚያ መዘውር ነው። የአሜሪካ የውጭ ፖሊሲ በተለይ እስራኤልን በተመለከተ ሙሉን በሚያስብል ደረጃ በክርስቲያን ጽዮናውያን ፖለቲከኞችና ሎቢስቶች ስር የሚዘወር ነው ብለው የሚያምኑ የፖለቲካና የማኅበራዊ ጉዳይ ታዛቢዎች በርካታ ናቸው። ዶናልድ ትራምፕ በመጀመሪያው የፕሬዚዳንት ምርጫ ውድድር ፕሬዚዳንት ሆኖ ቢመረጥ በመጀመሪያ የሚያደርገው ኢየሩሳሌምን የእስራኤል ዋና ከተማ መሆኗን እውቅና መስጠትና የአሜሪካንንም ኤምባሲ ወደዛ የማዛወር ተግባራዊ አድርጋለሁ ብሎ ነበር። በዚህ ከፍተኛ የሆነ የፋይናንስ ሆነ የሞራል ድጋፍ ከክርስቲያን ጽዮናውያንና ከአይሁዳውያኑ ከራሳቸው በማግኘት ምርጫውን ሊያሸነፍ ችሎ ነበር። እንዳለውም አደረገው ዶናልድ ኢየሩሳሌም በ2017 የእስራኤል ዋና ከተማ መሆኗን እውቅና ሰጥቶ በ2018 ኤምባሲውን ወደዛ አዞራ። የክሪስቲያንስ ዩናይትድ ፎር ኢስራኤል መስራችና ባለራይ ፓስተር ጆ ሄግ ዶናልድ ትራምፕ ለወሰደው ለዚህ እርምጃ ምስጋና ሲገልጽ ለዶናልድ በሰማይ ታላቅ አንጸባራቂ ዘውድ ተዘጋጅቶለታል ነበር ያለው። ንግግሩን በመቀጠል ያው የተለመደውን ዘፍጥረት ምዕራፍ 12 ቁጥር ሦስትን በመጥቀስ የረገሙሽ የተረገሙ ይሆናሉ፣ የባረኩሽ ደግሞ የተባረኩ ይሆናሉ። ዛሬ ይህ ድንቅ የእግዚአብሔር ሰው ዶናል ማለት ነው እስራኤልን በመባረክ እርግማንን ከአሜሪካ ላይ አርቋል። ክብር ለሴ መሆን አለ። በቲቢኤን የቴሌቪዥን ፕሮግራም ላይ የኢየሩሳሌምን ዋና ከተማነት በማስመልከት በተደረገ እጅግ በጣም ትልቅ የምስጋና ፕሮግራም ላይ ለክርስቲያን ጽዮናውያን የኢየሩሳሌም ዋና ከተማነት የካርታ ወይም የፖለቲካ ጉዳይ ብቻ ሳይሆን የትንቢቱ ፍጻሜ አንዱ አካል አድርገው ነው የሚያዩት። ይህንንም በማድረግ እርግማንን ከአሜሪካ በማራቅ የበለጸገችና የተፈራች አሜሪካ ትቀጥላለች ብለው ያምናሉ። ደግሞ ደጋግሞ ፓስተር ጆ ሄግ እንደሚለው እስራኤልን በመደገፍ የሚገኝ በረከት በዚህ ምድር ብቻ ሳይሆን በሰማይም ታላቅ አክሊል የሚያስገኝ የጽድቅ ስራ መሆኑንም ሳያቋርጥና ሳይደክም ይሰብካል። የዚህ ተቃራኒ ምን ሊሆን እንደሚችል መገመት ብዙም የሚከብድ አይመስለኝም። ያው ጋሃነም መሆኑ ነው። ለክርስቲያን ጽዮናውያን ይህ ብቻ አይደለም። የኢየሩሳሌም ጉዳይ ኢየሱስ ክርስቶስ ሲመለስ የሚመለሰውም ወደ ኢየሩሳሌም እንደሆነ ስለሚያምኑ ኢየሩሳሌም በአሁኑ ጊዜ በአይሁዳውያን እጅ መሆኗ እና በኋላ ደግሞ በአመኑ ክርስቲያኖች እጅ ስለምትሆን ይህ ኤንድ ታይም ወይም የዘመን ፍጻሜን የሚያፋጥን ነው ብለው ያምናሉ። ይህ የክርስቲያን ጽዮናውያን ኤክስቶሎጂ የመጨረሻው ዘመን ስነመለኮት አመለካከትና አስተምህሮት የሁሉ ነገራቸው ማጠንጠኛ ነው። ክርስቲያን ጽዮናውያን ከፕሮቴስታንታውያኑ ነባር አብያተ ክርስቲያናት ከሜይንላይን ቸርችስ ከካቶሊካውያንና ከኦርቶዶክሳውያኑ ጋር ብቻ ሳይሆን ያላቸው ግጭት በዚህ ፖለቲካ በተጫነው እስክቶሎጂ የስነ መለኮት አመለካከታቸው ከአይሁዳውያኑም በተለይ ከወግ አጥባቂ አይሁዳውያንም ጋር እባብ ለባብ ይታያል። ካብ ለካብ አይነት ግንኙነት ነው ያላቸው። በነገራችን ላይ እስራኤላዊ ሁሉ አይሁዳዊ ወይም የአይሁድ እምነት ተከታይ ነው ማለት አይደለም። ቀኝ ዘመም የሆኑት አይሁዳውያን ከክርስቲያን ጽዮናውያን ጋር እጅና ጓንት ሆነው የሚሰሩበት ጊዜ አለ። ሌላ ጊዜ ደግሞ እግር ውስጥ እንደገባ እሾህ አንዳቸው አንዳቸውን ለመንቀል የሚታገሉበት ጊዜ አለ። እስራኤልን በተመለከተና የእስራኤልን ዘላቂ ፖለቲካ ሆነ ኢኮኖሚ ወይም ወታደራዊ ኃይል የሚገዳደር ሁኔታ ከተነሳ ሁለቱም በአንድነት ቆሞ አሜሪካንን እጅ ጠምዝዘው ይሁን አንገቱን ቆልመመው እስራኤልን ያለአንዳች ማንገራገር እንዲደግፍ በዓለም መንግስታት ላይ ያለውን ተጽዕኖ ተጠቅሞ ማንኛውንም እስራኤልን ለማሽመድመድ የሚሞክርን ኃይል ድራሹ እንዲጠፋ እጅና ጓንቶ ነው ይሰራሉ። ችግሩ የሚጀምረው አይሁዳውያኑ ክርስቲያን ጽዮናውያን ይህንን ድጋፍ ለእስራኤል የሚያደርጉት ኢየሱስ ክርስቶስ የሚባል ነቢይ ተመልሶ የመምጣቱ ትንቢት እንዲፋጠን የሀገረ እስራኤል መኖር ወሳኝ ነው የሚለው ስነ መለኮት አስተምሮት እንዳላቸው ስለሚያውቁና አይሁዳውያንን ወደ ክርስትና ለመለወጥ የሚደረገው በጣም የተቀናጀ የሚስዮናዊ ስራ ስለሚያሳስባቸውም ጭምር ነው። ስለሆነም አይሁዳውያኑ ክርስቲያን ጽዮናውያን ለእስራኤል ያላቸው የፖለቲካ ድጋፍ ዋና ግቡ ወይም ስትራቴጂው የራሳቸውን ሃይማኖት ለማስፋፋትና በመጨረሻ አይሁዳዊ እምነትን ለማጥፋት ስለሆነ ሁልጊዜም በመካከላቸው የማይተማመን ባልንጀራ በየወንዙ ይማማላል አይነት ግንኙነት ነው ያላቸው። ሌላው ክርስቲያን ጽዮናውያን ተደጋግሞ በፕሮቴስታንታውያኑ ነባር አብያተ ክርስቲያናት በሜንላይን ቸርችስ ሆነ በሌሎቹ የእምነት ተቋማት ወይም ሰላምን ለመካከለኛው ምስራቅ ሀገራት ለማምጣት የማያቋርጥ ጥረት በሚያደርጉ አካላት በኩል የሚደርስባቸው ወቀሳ ነው። እስራኤል ከፓለስቲናውያን ሆነ እንዲሁም ከአረብ ሀገራት ጋር ያላትን ግንኙነት በሰላማዊ መንገድ አሸናፊም ተሸናፊም በሌለበት ዊን ዊን በሆነ የሰላም የፖለቲካ ሂደት ነገሮች እንዳይቋጩ አክራሪ ቀኝ ዘመም አይሁዳውያን ጋር ክርስቲያን ጽዮናውያን በማበር ደጋግሞ የተሞከረ የሰላም ስምምነትን በማፍረስ በኩል በአሜሪካ መንግስት ላይ ተጽዕኖ በመፍጠር ትልቅ እንቅፋት ናቸው የሚል ነው። ለምሳሌ ያህል የኦስሎ ስምምነት በ1994 አካባቢ በእስራኤል መንግስትና በፓለስቲናውያን መካከል የተደረገውን ቱ ስቴት ሶሉሽን የተባለውን የሰላም ስምምነት ክርስቲያን ጽዮናውያን አጥብቀው ነበር የተቃወሙት። ምክንያቱም ስምምነቱ ኢየሩሳሌምን ለሁለት በመክፈል ለፓለስቲናውያን የሀገረ መንግስት እውቅና በመስጠት የእስራኤልን መንግስት ያዳክማል። ደግሞም ይህ መጽሐፍ ቅዱሳዊና ክርስቶስ ዳግም ምጽአት ከሥነ መለኮት አስተምህሮት ጋር ስለሚጋጭ በምንም መልኩ ተቀባይነት እንዳይኖረውና ተግባራዊ እንዳይሆን ሽንጣቸውን ገትረው ትልቅ ፖለቲካዊ ስራ በመስራት ጉዳዩ ወደ መፍትሄ እንዳይመጣ የቻሉትን ሁሉ አድርገዋል። እርግጥ ነው የእቅዱ አለመሳካት ላይ ሁሉም ማለትም ፓለስቲናውያን አክራሪዎች ሆኑ አይሁዳውያን አክራሪዎች እንዲሁም የአረብ ሀገራት ጉዳይ ወደ ስኬት እንዳይመጣ ትልቅ ግፊት አድርገዋል። ነገር ግን በተቃራኒው የካቶሊክ ቤተክርስቲያንና ነባር ፕሮቴስታንት ቤተ እምነቶች ለዚህ እቅድ ትልቅ ድጋፍ አድርገው ነበር። ከዛም እንደገና በቢል ክሊንተን አደራዳሪነት ካምፕ ዴቪድስ ሳሜት 2000 የሚባል የሰላም ስምምነት ቢደረግም በተለይ የኢየሩሳሌም ዌስት ባንክ ወይም በክርስቲያን ጽዮናውያን አጠራር ይሁዳና ሰማሪያ ተብሎ የሚጠራው ቦታ በፊልስጢማውያኑ ሙሉ ቁጥጥር ውስጥ ይሆናል የሚለው አንቀጽ ፍጹም የሚቀበሉት አልነበረም። ለዚህም መከራከሪያ ማጣቃሻቸው ትንቢተ ኢዩኤል ምዕራፍ 3 ቁጥር 2 ላይ ያለው ቃል ነበር። ቃሉ በከፊል እንዲህ ይላል። ስለ ሕዝቤና ስለ እርስቴ ስለ እስራኤል በአሕዛብ መካከል የበተኗቸውን ምድሬንም የተካፈሏትን እፈርድባቸዋለሁ። እንግዲህ ሌሎች ጉዳዮችም ተደማምረውና የያሲር አራፋትን እንቢተኝነት ታክሎበት የሰላም ስምምነቱ ተጨናገፈ። የካቶሊክ ቤተክርስቲያንና ነባር ፕሮቴስታንት ቤተ እምነቶች ለዚህ እቅድም ትልቅ ድጋፍ ሰጥተው ነበር፤ ሰላምን ሊያመጣ ይችላል በሚል ተስፋ። አሁንም እንደገና በጆርጅ ቡሽ አደራዳሪነት አናፖሊስ ኮንፍራንስ 2007 የሚባል የሰላም ስምምነት ተዘጋጅቶ ነበር። የዚህ ስምምነት ዋና ዓላማ ቱ ስቴት ሶሉሽን የተባለውን የሰላም ስምምነት እንደገና እንዲያንሰራራ በማድረግ ፓለስቲናውያኑ ዌስት ባንክና ጋዛን በራስ ገዝነት የማስተዳደር መብት እንዲኖራቸው በማድረግ ለፓለስቲናውያኑ እውቅና የሚሰጥ ነበር። እንደተለመደው ክርስቲያን ጽዮናውያኑ የትንቢተ ኢዩኤልን ጥቅስ ምድሬን የተካፈሏትን እፈርድባቸዋለሁ የሚለውን ጥቅስ ጮክ አድርጎ በመጥቀስና ሕዝቤን የባረከ እባርከዋለሁ የረገመውን ደግሞ እረግመዋለሁ የሚለውን በማከል የቡሽን መንግስት ብርክ ያስያዘ አክራሪ አይሁዳውያንና በቀጠሯቸው ሎቢስቶች የታገዘ ትልቅ የፖለቲካ ነውጥ በዋሽንግተን አካባቢ ስለተነሳ አሁንም የእርቁና የሰላም ማውረዱ ጉዞ አልተሳካም። በተጨማሪም የሐማስና የአክራሪ ፍልስጤማውያን እንዲሁም የአረብ ሀገራትና ጽንፈኛ የሙስሊም መምህራን ቅስቀሳ የተጨመረበት ጉዳይ ተከላሽቶ ቀረ። አሁንም የካቶሊክ ቤተክርስቲያን እና ነባር የፕሮቴስታንት ቤተ እምነቶች ለዚህ ቀደም ትልቅ ድጋፍ ሰጥተው ነበር። በዚህ አካባቢ የሚኖሩ ሰዎችን ሰቆቃ ይቀንስ ይሆናል ደግሞም ሰላምን ያወርድ ይሆን ይሆናል በሚል ተስፋ። ከዚህም በኋላ ሌሎች የሰላም ስምምነት በየጊዜው ለማድረግ ቢሞከርም የአክራሪ አይሁዳውያንና የክርስቲያን ጽዮናውያኑ በፈጠሩት የፖለቲካ ጥምረት ምክንያት ምንም አይነት የሰላም ስምምነት በዚያ አካባቢ ለማምጣት የሚቻል አልሆነም። እነዚህ ሁለት ቡድኖች የሰላም ሂደቱ እንዳይሳካ የፈለጉበት የየራሳቸው ሃይማኖታዊ ምክንያት ቢኖራቸውም የጠላቴ ጠላት ወዳጄ ነው በሚል እሳቤና ጩቤህን ከጀርባህ ደብቅ፣ ፈገግታን ከፊት አድምቅ፣ የቱን የት ጋር እንደምትጠቀምበት እወቅ የሚል ስነ መለኮትን ከሃይማኖት ጋር በመደበላለቅ የዛን አካባቢ ሰላም የህልም እንጀራ ወይም የሰማይ ቤት ዳቦ አድርገውታል።